ጤና ስጥልን ተመልካቾች፣ በድጋሚ ለዜና ኢትዮጵያ ወደያዝናቸው የስፖርት ጉዳዮች አልፈናል። ሰለሞን አባቡ ነኝ፣ አብራችሁን ቆዩ። በሞሮኮ በተደረገ የዳይመንድ ሊግ ውድድር አትሌት ጽጌ ደጉማ በቀዳሚነት ውድድሯን አጠናቃለች። በውድድሩ አራተኛ መዳረሻ ከተማ በሆነችው ራባት ትናንት ምሽት የዳይመንድ ሊግ ውድድሮች ሲካሄዱ በ800 ሜትር ኢትዮጵያዊቷ አትሌት ጽጌ ድጉማ አሸንፋለች። የፓሪስ ኦሎምፒክ የርቀቱ የብር ሜዳሊያ ባለቤት ጽጌ ድጉማ እርቀቱን በበላይነት ለማጠናቀቅ አንድ ደቂቃ ከ57 ነጥብ 42 ማይክሮ ሰከንድ የሆነ ሰዓት ፈጅቶባታል። አትሌቷ በሻንጋይ ደርጎ በነበረው የ800 ሜትር ዳይመንድ ሊግ ውድድር የኢትዮጵያን ክብረ ወሰን በማሻል ጭምር ማሸነፏ የሚታወስ ነው። በ1500 ሜትር ሴቶች አትሌት ወርቅነሽ መሰለ ሁለተኛውን አጠናቃለች። 3 ደቂቃ ከ58 ነጥብ 44 ርቀቱን ለማጠናቀቅ የፈጀባት ሰዓት ግልጽም ሆኗል። ሳሮን ብሬ፣ አክሱማየት እንባይ፣ ነጻነት ደስታ ከአራተኛ እስከ ስድስተኛ ያለውን ደረጃ በመያዝ አጠናቀዋል። በወንዶቹ 3000 ሜትር መሰናክል ሞሮካዊው ሶፊያን ኤልባካሊ በቀዳሚነት አጠናቅቋል። ኢትዮጵያዊ ሳሙኤል ፍሬው አራተኛ በመያዝ ውድድሩን ጨርሷል። የኢትዮጵያ ከሀያና ከ18 ዓመት በታች የአትሌት ሻምፒዮና ዛሬ በድሬድዋ ከተማ ተጀመረ። በድሬድዋ ባለው ሞቃታማ የአየር ንብረት ምክንያት በጠዋት በተጀመረ ውድድር በርካታ የማጣሪያና የፍጻሜ ውድድሮችም ተደርገዋል። በሁለቱም ጾታ 800 ሜትር ማጣሪያ ሲደረግ በ5000 ሜትርም በሴቶች የማጣሪያ ውድድር ተከናውኗል። የሴቶች 3000 ሜትር ፍጻሜም እንዲሁም የወንዶች ከፍተኛ ከፍታ ዝላይ ፍጻሜ እንዲሁም የጦር ውርወራ ፍጻሜ ዛሬ ከተደረጉ ውድድሮች መካከል ይጠቀሳሉ። የእድሜ እርከን ውድድሮቹ በድሬዳዋ ስታዲየም ከ10 ሰዓት በኋላም ቀጥለው ይደረጋሉ። ባልደረባችን አንተነሲሳይ ነው መረጃውን ከድሬዳዋ ያደረሰን። የ2017 ኢትዮ ቴሌኮም ታላቁ ሩጫ በበቆጂ ትላንት በአትሌቶች መፍለቂያ በበቆጂ ከተማ ተካሂዷል። በውድድሩ ስፖርት ቱሪዝም በበርካታ ገንዘብ የሚንቀሳቀስበት ኢንዱስትሪ በመሆኑ ሀገርን ለማስተዋወቅ በትኩረት ሊሰራበት ይገባል ተብሏል። ደግነት መኩሪያ ተጨማሪ አለው። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር የሚያዘጋጁትና አራተኛ ዓመቱን ያስቆጠረው የልወቅሽ ኢትዮጵያ ተከታታይ ውድድር አካል የሆነው የ2017 ዓ.ም ኢትዮ ቴሌኮም ታላቁ ሩጫ በበቆጅ ትላንት በአትሌቶች መፍለቂዋ ከተማ በቆጅ ተካሂዷል። በአመቱ ሶስተኛ የውድድሩ መዳረሻ በሆነችው በቆጂ ውድድሩ ከመደረጉ ከአንድ ቀን በፊት በአርሲ ተራሮች ላይ የተራራ ጉዞ ተደርጓል። የቱሪዝም ሚኒስትሯ ሰላማዊት ካሳ፣ የቱሪዝም ሚኒስትር ዴታው ዶክተር እንደገና አበበ ና ሌሎ ሌሎችም እንግዶች የተገኙበት ደማቅ ውድድር መነሻና መድረሻውን የበቆጅ ስታዲየም አድርጎ የተከናወነ ሲሆን 12 ኪሎ ሜትር በሸፈነው ውድድር በወንዶች በግል የተወዳደረው ስዩም ድሪባ ሲያሸንፍ አማን ቃዲና ነጋሳ ደቀባ ሁለተኛና ሦስተኛ ሶስተኛ ሆነው ጨርሰዋል። በተመሳሳይ እርቀት በሴቶች መሰረት ጣፋ ከጣፉ አትሌቲክስ ክለብ ስታሸንፍ ደርቤ ተጫልና ወርቅያ በጀ ሁለተኛና ሶስተኛ ሁነው አጠናቀዋል። በጤና ሯጮች መካከል አዝናኝ ፉክክር ተደርጎበታል። ውድድሩ በጣም መሪክ ነበረ። ተሰሪቸበታለ ሰው እና በጣም አረፍ ነው። ደስ ብሎኛል። ቆንጆ ነው። ከባድ ነበረ ግን እግዚአብሔር ረዳኝ አሸነፉ። የመጣሁት ከአዲስ አበባ ነው። በግሩፕ ነው የመጣ ነው። ከግሬትረን ነው የመጣ ነው። ሶ በቆጂ በጣም ደስ ይላል። የወጣሁትም ስምንተኛ ነው። ሰአቱም በጣም አሪፍ ሰአት ነው። በቆጂ ስመጣ ለሶስተኛ ጊዜ ነው የመጣሁት እና በጣም ደስ የሚል ቦታ ነው። አየሩ ትንሽ ለየት ያለ ነው ሩጫውም ትንሽ ከበድ ያለ ነው እና ሁለተኛ ነው የወጣሁት በዘንድሮ ሩጫ ላይ ደስ ይላል። በውድድሩ ላይ ኢትዮጵያን ጨምሮ ከ13 የተለያዩ ሀገራት የተውጣጡ ሯጮች ሲሳተፉበት በሁለቱም ጾታ ከ15 ዓመት በታችና ከ11 ዓመት በታች የህፃናት ውድድርም የዝግጅቱ አካል ነበርም። እንግዲህ እንደሚታወቀው ታላቁ አራተኛ ዙር ሩጫ በበቆጂ ሲካሄድ ዘንድሮ በጣም ለየት የሚያደርገው ምንድን ነው? ከተለያዩ ከውጭም ሆነ ከሀገር ውስጥ የመጡት እንግዶች ቁጥር በጣም ከባለፈው አመት ጋር ስናነጻጽረው በጣም ጨምሯል። ድባቡም በጣም የሚያምር ነበረ። የውድድሩ አዘጋጅ የሆነው ታላቁ ሩጫ በኢትዮጵያም በአትሌቶች መፍለቂያው ሀገር የተደረገው ውድድር ስኬታማ ነበር ብሏል። የእውነት የእውነት ለእኛ በቆጂ መምጣት አንድም እንደ ታላቁ ሩጫ ትልቁ ስትራቴጂክ ጎላችን አትሌቶችን ማፍራት ተተኪ አትሌቶችን ማፍራት ና ከዚህ በላይ እሱን የሚገልጽልን ነገር የለምና እዚህ ስንመጣ አራተኛ አመት ሆነና፣ በጣም የእውነትም እንደሱ ነው ያስባለው። የተሳሳፊው ቁጥር በእጥፍ ነው ያደገው። ከሱ በላይ ግን ገረምኝ የተመልካቹም ቁጥር ነው። ቲሸርት ያላገኘው ሰው በሙሉ እዚህ ገብቶ ይመያያልና ና ከመጀመሪያው አመት ሁለተኛ ያልክ ስታይ ምን ያህል ሩጫ እንደሚወዱ ና እኔ እንደዚህ አይነት ፊኒሽ ኢትዮጵያ ውስጥም በዚህ ቺር እንደዚህ ያህል እየተጨበጨበለት ስቴዲየም ውስጥ የሚጨረስበት ውድድር ሌላም የለም። ነው ትሩሊ በቆጂ ያ የአትሌቶች አገር ነች። የስፖርት ቱሪዝም በርካታ ገንዘብ የሚንቀሳቀስበት በመሆኑና ቱሪዝምን በሚገባ ለማስተዋወቅ መሰሉ ውድድሮች ጠቃሚ ናቸው ያሉት የቱሪዝም ሚኒስትሯ ሰላማዊት ካሳ በቀጣይም በትኩረት ሊሰራበት ይገባል ብለዋል። የሀገር ውስጥ ቱሪዝምን ለማስተዋወቅ በዓለም አቀፍ ደረጃ በጣም ብዙ ገንዘብ የሚንቀሳቀስበት ኢንዱስትሪ ነው። አምስት መቶ ቢሊዮን ዶላር በላይ በስፖርት ቱሪዝም ይንቀሳቀሳል። በተለይ ሁነቶችን መነሻ አድርገው ያለማጫን ማንሳት እንችላለን። የኦሎምፒክን እና የተለያዩ ሁነቶች ለዚህ ኢንዱስትሪ በጣም ትልቅ አስተዋጽኦ የሚያበረክቱ ናቸው። ልክ እንደዚህ አይነት ሁነቶች ደግሞ ሀገራችን ላይ እየሰፉ ሲመጡ፣ ጎረቤቶቻችን ለምሳሌ ኬንያን ብንወስድ ያላቸውን ያንን የአትሌቲክስ ዓለም አቀፍ ስም ይጠቀሙበታል እና ልክ እንደዛኛ መሰረት እየጣልን የምንሄድበት እንደሆነ እናምናለን። ከተቋማችን የቱሪዝም ሚኒስቴር ከታላቁ ሩጫ በኢትዮጵያ ጋር በመሆን እነዚህ ነው ስራዎችን የሚቀጥል ይሆናል፣ በተለያዩ ከተሞች ላይ ማለት ነው። የአትሌቶች መፍለቂያ በቆጂ የሚገባትን ትኩረት አላገኘችም ያሉት የቱሪዝም ሚኒስትሯ አትሌቶችና ሌሎችም ኢትዮጵያውያን በቆጂ ላይ ኢንቨስት እንዲያደርጉ ጠይቀዋል። በቆጂ ብዙ አትሌቶችን ብዙ ስፖርተኞችን ያፈራች ቦታ እንደመሆኗ ይታወቃል። በመላ ሀገሪቱ ወደ ጎረቤት ሀገራትን ጭምር የተሻገረ ኢንቨስትመንት ውስጥ የተሳተፉ በጣም ትልልቅ ባለሀብቶችን ጭምር ያፈራች ናት እና እንግዲህ ወደ በቆጂ ደግሞ መለስ ብለው አካባቢያቸውን የበለጠ ያለማሉ ብዬ አምናለሁ። ሆይ ተወላጆቹ ብቻ አይደሉም። ኢትዮጵያን በሙሉ እንዲመጡ እንፈልጋለን። በእነዚህ ውድድሮች ላይ ለሁሉም ነው ግብዣ የምናቀርበው። ሁሉም መጥተው እነዚህ ውድድሮች ላይ እንዲሳተፉ ተተኪ አትሌቶችን እንዲያበረታቱ እንፈልጋለን የሎቅሽ ኢትዮጵያ ተከታታይ ውድድር የአመቱ መጨረሻ መዳረሻ በሆነችው አርባ ምንጭ ከተማ በቀጣይ ሰኔ 22 ይደረጋል። በመጨረሻም የ2024 የእንግሊዝ ፕሪምየር ሊግ በሊቨርፑል አሸናፊነት ፍጻሜውን አግኝቷል። በሊጉ ደካማ የውድድር ዓመት ያሳልፉት ማንቸስተር ዩናይትድና ቶተናም 15ኛና 17ኛ ደረጃን ይዘው ነው ያጠናቁት ያጠናቁት ነጻነት ጫን ያለው ተጨማሪ አለው የሁለት ወራት ቆይታው አመት ያህል እንደረዘመ ተቆጥሮ በበርካታ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው የእንግሊዝ ፕሪሚየር ሊግ የሀያ 24 25 የውድድር አመት ውድድሩን በይፋ አጠናቋል። ገና ከመጀመሩ አስቀድሞ ዳግም ለፔፕ ጋርዲላ ቡድን ማንቸስተር ሲቲ የዋንጫ አሸናፊነት እድሉ የተሰጠበት ሊግ ፈጽሞ ባልታሰበ መልኩ ሊቨርፑልን ሻምፒዮን አድርጎ ማንቸስተር ዩናይትድን እና ቶትናምን ግርጌ ላይ አስቀምጦ ፍጻሜውን አግኝቷል። በክረምቱ የእርገን ክሎፕን ተክተው ሊቨርፑልን የተረከቡት አሰልጣኝ አርኔስ ሎት ዛሬ ላይ የደረ ረሱበትን ስኬት ይጎናጸፋሉ ተብለው ባይጠበቁም አስቀድመው ሊጉ ሳይጠናቀቅ የዋንጫ ባለቤት ሆነዋል። የመጨረሻ የሊግ ጨዋታቸውንም ከክሪስታል ፓላስ ጋር በደጋፊዎቻቸው ፊት በማድረግ አንድ ለአንድ በመለያየት በ84 ነጥብ ሊጉን በአሸናፊነት አጠናቀው ዋንጫውን ተረክበዋል። በባልፉት ተከታታይ ሶስት ዓመታት የዋንጫ ተፎካካሪ በመሆን ሁለተኛ ደረጃን ይዞ ማጠናቀቅ የቻለው አርሰናል በበኩሉም ዘንድሮም በጥንካሬው ቀርቦ ዋንጫውን ለማሳካት ቢታገልም ዳግም ከሁለተኝነት ባለፈ የመጨረሻ ግቡን መምታት ሳይችል ቀርቷል። በአሰልጣኝ ሚኬል አርቴታ ስር ይበልጥ እየተብላላ የመጣው አርሰናል የመጨረሻ ጨዋታውን በቴርኒና ኦዲጋርድ ግቦች ሁለት ለአንድ በሆነ ውጤት ሳውዝሃምፕተን በማሸነፍ በሰባ አራት ነጥብ ሁለተኛ ስፍራውን አስጠብቆ ዓመቱን አገባዷል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በባለፉት አራት ዓመታት በተከታታይ የሊግ ዋንጫ አሸናፊ በመሆኑ ዘንድሮም ቅድመ ግምቱን ወስዶ ነበር። ይሁንና ማንቸስተር ሲቲን ምን ነካው የተባለው የውድድር ዓመት ክለቡን ሶስተኛ ደረጃ ላይ ጥሎ ተሰናብተዋል። ነገ ወደ ነታችን እንመለሳለን ሲሉ የከረሙት ፔፕ ጋርዲላ በዚህ አስቸጋሪ ጊዜ ክለቡን ለቀው ላለመሄድ ለተጨማሪ ዓመት ፊርማቸውን በማኖር ክለቡን የሻምፒየንስ ሊግ ተሳታፊ በማድረግ ፉላምን በጎንድኋንና ሃላንድ ግቦች ለለባዶ አሸንፈው በሰባ አንድ ነጥብ ሶስተኛ ሆነው አጠናቀዋል። በኢንዞ ማሬስ ከአዲስ ሹመት ዓመቱን የጀመረው ሌላኛው የለንደኑ ክለብ ቸልሲ በስብስብ ብዛት አምነው ውጤት ለማምጣት ቢጥርም ወጥ ያልሆነ የውድድር ዓመት ውስጥ በማሳለፍ በመጨረሻው ቀን ወሳኝ ድል ኖቲንጋም ፎረስት ላይ በማስመዝገብ ዓመቱን ጨርሷል። ተጨማሪ የስፖርት ዜናዎችን አካተን ሰባሳ ላይ በኢቲቪ መዝናኛ እንጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። መልካም ቀኑላችሁ።